ዮሐንስ 15፥9 በፍቅሬ ኑሩ። ለካ የመኖሪያ በጀት የእግዚአብሔር ፍቅር። በእግዚአብሔር ፍቅር ስትኖር ሁል ጊዜ የበላይ የሆነ ነው። አንዳንድ ጊዜ የእግዚአብሔርን ፍቅር ስትኖሩት በሰው አይን ሉዝ ያደርጋችሁ ይመስላል። ምናልባት እየተሰደባችሁ ዝም ስትሉ፣ እየተጎዳችሁ ይቅር ብላችሁ ስታልፉ በሰው አይን እየተጎዳችሁ ይመስላል፣ እየተጣላችሁ ይመስላል። አንዳንድን ነገር ለፍቅር ብላችሁ ኦኬ ስትሉ ሰዎች አድቫንቴጅ ሲወስዱባችሁ ከጎዷችሁ በኋላ ይቅርታ ስታደርጉላቸው በሰዎች አይን ሉዝ ያደረጋችሁ ይመስላል። የእግዚአብሔርን ፍቅር በፍቅሬ ኑሩ ያለውን ያንን ፍቅር ስንኖረው ሰዎች ሞክ ሊያረጉን ይችላሉ፣ ሊሰድቡን ይችላሉ። አድቫንቴጅ የወሰዱብን ይመስላቸዋል። በቃ የተሻሉ ይመስላል በእኛን የዛን ጊዜ ትሩሊ የእግዚአብሔርን ፍቅር እየኖራችሁ ነው። የእግዚአብሔርን ፍቅር ስትኖሩ ቅዱሳት ህሊናችሁ ከጸጸት ነፃ ነው። የው ህሊናን መሸወድ አይቻልም። አይገርም ህሊና የፈለገ ነገር ብት አለብሰው ወርቅ ብታለብሰው እዚህ ውስጥ ሳያንት ይላል፣ ቅድም ያረካት ነገር ይላል። ምንም በቃ መሸወዳ ይቻልም።